አግብተው ስለፈቱ ልንቀጣቸው አንችልም። ማግባት አይችሉም። ሰው ናቸው። ብቻቸው መሆን አይፈልጉም። ሰው ያስፈልጋታል፣ ጓደኛ ያስፈልጋታል፣ ከሌላ የሚሆን ሰው ያስፈልጋታል። በገባ አዲስ አባት በልጅ የሌላ መጠን ይህንን ማድረግ አልፈልግም የሚል ሶስቱ ማቋም አላቸው። ማግባት አይችሉም። እዚ ዘዘዘ ማለት አይችሉም። ቦይፍሬንድ እንደሌላው ሰው መያዝ አይችሉም። ሃይማኖታቸው ማይፈቅድ ከሆነ እኔ እኮ እጄን መያዝ እፈልጋለሁ ጓደኛ ፈልጋለሁ፣ ቁጭ ብዬ ማወራው ፍቅረኛ ፈልጋለሁ። ማግባት ካልቻለ ቦይፍሬንድ መያዝ ካልቻለ ምንድን ነው የምናደረገው? በጣም ከባድ እኔ በህይወቴ ከተጠየኳቸው ጥያቄዎች ከባዱ ነው። አንድ ምሳሌ ልንገርሽ፣ ስቶሪ ልንገርሽ እና አንቺም ሀሳብ ትሰጭበታለሽ። አንድ ጊዜ ሶስት ሴቶች እኔ ማውቃቸው ወዳጆቼ ናቸው። ሶስቱም ሚዲያ ላይ ያሉ ናቸው። አንዷ ሬዲዮ ላይ ነበረች፣ አንዷ ዩቲዩብ ላይ እና ሶስቱም አግብተው ፈተዋል። ጓደኛሞች ሆነዋል። ሶስቱም ልጅ አላቸው እና ልጅ አላቸው። አንዷ ሁለት ልጅ አላት፣ ሌሎቹ አንዳንድ ልጅ እና ያንግ ልጆች ነው ያሏቸው። የስምንት ዓመት የዘጠኝ ዓመት ልጅ ነው ያላቸው። ተፋተዋል፣ ሶስት ናቸው። ሲንግል ማም ናቸው ሶስቱም እና ማግባት አይፈልጉም። ማግባት የማይፈልጉት ማግባት ትዳርን ጠልተው ሳይሆን በልጆቻቸው ላይ አዲስ አባት ማምጣት፣ አይፈልጉም ሶስቱ ማቋማቸው እንደዛ ነው። አሁን በገባ አዲስ አባት በልጄ ላይ ለመጠል ይህን ማድረግ አልፈልግም የሚል ሶስቱ ማቋም አላቸው። አንድ ቀን አስታውሳለሁ፣ ቅዳሜ ቀን ነው ተሰብስበው ያወራሉ ሶስቱ ሆነው ተገባብዘው፣ ግን ብቸኝነት ውስጥ ይባባላሉ ብቸኝነት ውስጥ ማግባት አንችልም ቦይፍሬንድ እንዳዲስ ደግሞ ሃይማኖታችን አይፈቅድም። ጀጅ እንደረጋለን። እሺ ማግባት አልችልም፣ ቦይፍሬንድ መያዝ አልችልም፣ ብቸኝነቱ ደግሞ ገደለን ብለው እዛ ጋ የሞቀድ ውይይት ይዘዋል። ከዛ በኋላ ምን ወሰኑ መሰለሽ? እኔ ጋ መደወል ነገረችኛ አንዷ። እኔ እኮ እጄን መያዝ ፈልጋለሁ፣ ጓደኛ ፈልጋለሁ፣ ቁጭ ብዬ ማወራው ፍቅረኛ ፈልጋለሁ። ከዛ ማግባት አልችልም። ሀግ መደረግ እፈልጋለሁ መታቀፍ ፈልጋለሁ እና ምንድን ነው የምናደረገው አሉ። ማግባት ካልቻለን ቦይፍሬንድ መያዝ ካልቻለን ምንድን ነው የምናረገው? ለኛ ለእኛ ምንድን ነው ያላችሁ መፍትሄ አሉ። አሁን እዚህ ጋ ከባድ ነው፣ በጣም ከባድ ነው። በህይወቴ ከተጠየኳቸው ጥያቄዎች ከባዱ ነው። አግቢ እንዳልላት ልጄን ፕሮቴክት ማድረግ ፈልጋለሁ ብላኛለች አርፈሽ ተቀመጪ እንዳልላት ያንግ ናቸው፣ በአንቺ እድሜ ምናምን ነበሩ እና አርፈሽ ተቀመጪ በቃ ፎር ደ ሬስት ኦፍ ዮር ላይፍ አርፈሽ ተቀመጪ ዝም ብለሽ ተቀመጪ ለማለት ከባድ ነው። ቦይ ፍሬንድ ያዙ ለማለት አይቻልም። ስለዚህ መልሱ ምንድነው? ይሄ እኔ ረጅም ጊዜ ያሰብኩበት የመጀመሪያ መልሴ የሚሆነው የሃይማኖት አባቶቻችሁ በየሃይማኖታችሁ የሃይማኖት አባቶቻችሁም የሚነግሯችሁን ስሙ ማለት ነው፣ ሴፍ ለመሆን ብለው ያንን ነው። ከዛ በኋላ ግን በደንብ አሰብኩበት። ምንድን ነው የሚሆኑት? አሁን እንደኔ ያሉ ሰዎች፣ እንደነሱ ያሉ ሰዎች ምንድን ነው ማድረግ ያለባቸው? ማግባት አይችሉም። እዚህ ዘዛዛ ማለት አይችሉም። ቦይፍሬንድ እንደሌላው ሰው መያዝ አይችሉም፣ መንፈሳ ሃይማኖታቸው ማይፈቅድ ከሆነ ከዛ እኔ የደረስኩበት አሁንም ይሄን እንዲከተሉ አይደለም ሰዎች ግን እንደየሃይማኖታቸው ሃይማኖት በሄ በዚህ ውስጥ ያላለፉ ሰዎች ነው፣ አግብተው የፈቱ ልጅ ያላቸው ማግባት ማይፈልጉ ለነሱ ነው የምናገረው። እኔ ምን ወሰንኩኝ? በጣም ኢምፖርታንቱ ነገር ግንኙነት ውስጥ ቃል ኪዳኑ ነው ብዬ ነው የማምነው። ኮቨነንት በአንቺና የአንቺ ፍቅረኛ በሆነው ሰው መካከል ያለው ኪዳን በእግዚአብሔር ፊት የተገባ ኪዳን ነው። ትዳርንም ክቡር የሚያደርገው በሁለቱ ሰዎች መካከል ኪዳን ስለተገባ ነው። ስለዚህ እኔ የሰጠሁት መፍትሄ ስቴዲ የሆነ በደንብ አስበውበት፣ ቋሚ የሆነ ለረዥም ጊዜ የሚቆይ ትክክለኛ የሆነ የፍቅር ጓደኛ ይኖርሽ ቃል ኪዳን ሳትገቡ ግን ማለት የትዳር ባይሆንም ግድ፣ በጓደኞች መካከል በፍቅረኞች መካከል የሚገባ ቃል ኪዳን በእግዚአብሔር ፊት እሱን ሳትገቡ ምንም ነገር አታድርጉ። ግን ለምሳሌ ምን አይነት መሰለች? ኦፕራ ዊንፍሬ አላገባችም። ሰላሳ ዓመት አንድ ጓደኛ አላት። ሌላው እንዳታውቅ ኪዳን አላቸው ማለት ነው። አንድ ቤት አይኖሩም። ባልና ሚስት አይባሉም። ሰላሳ ዓመት ግን አንዱ ወንድ ነው የምታውቀው ስለዚህ እንደዚህ አይነት አሬንጅመንቶች ቋሚ ስቴዲ ረዥም ጊዜ የሚቆይ በሁለቱ መካከል በመግባባት ላይ የተመሰረተ በቃል ኪዳን የሆነ ሪሌሽንሽፕ ውስጥ መግባት ይችላሉ ብዬ ወሰንኩ። አግብተው ለፈቱት ሲንግል ማም ሲንግል ዳድ ለሆኑት ነው። አዎ ግን መጀመሪያ የሃይማኖት አባቶቻችሁን አማክሩ ብያለሁ። ምክንያቱም ፓኒሽ ልናደርጋቸው አንችልም። አግብተው ስለፈቱ ልንቀጣቸው አንችልም። ማግባት አይችሉም። ሰው ናቸው። ብቻቸው መሆን አይፈልጉም። ሰው ያስፈልጋታል፣ ጓደኛ ያስፈልጋታል፣ ከለላ የሚሆን ሰው ያስፈልጋታል። የሚጠብቃት ሰው፣ ፕሮቴክት የሚያደርጋት ሰው ያስፈልጋታል። ቁጭ ለምታወራ እንደ ጓደኛው የምትሆነ ሰው ያስፈልጋታል። በህይወት ዘመንሽ ይሄንን ማድረግ አትችይም ብዬ ልከለክላት አልችልም። ኪዳን ካለው የከበረ ነው። ዝም ብሎ ዛሬ ተገናኝተው በሶስት ወሩ የሚለያዩት ነገር አይደለም። አስበውበት ነው የሚገቡት። ወደዛ ኮቨነንት ይገባሉ። ከትዳር በጣም ያነሰ ግን ከቦይፍሬንድም ህይወት ማግባት አልችልም። ከዚህ በፊት ተናግሬ ያለው እውነት ነው። እንዳጠየቁት ምናምን ተብሏል። እና አላገባም። በልጆቼም ምክንያት ምን አለ፣ እኔም ደግሞ አሁን ለልጆቼ አዲስነት ማምጣት አልችልም። ስቴፕማ ማምጣት አልችልም። ልጆቼም ደስተኛ ስለማይሆኑ ማለት ነው እዛም እዛም እዛም ማለት አልችልም። መንፈሳዊ ህይወቴ አይፈቅድም። እንደ ካዥዋሊ ደግሞ ገርል ፍሬንድ ሊያዝና ከዛ ገርል ፍሬንድ ይዤ ከዛ ስንል እንለያያለን ማለትም አልችልም። የኔ ስታተስ እምነቴም ማለት ከእግዚአብሔር ጋር ያለኝ ነገር አይፈቅድም። እኔ ላረግ የምችለው ለእነሱ የመከርኳቸውን ነገር ነው ከአንዲት መልካም ሴት ጋር ከጥሩ ሴት ጋር በኪዳን የሆነ የፍቅር ግንኙነት ውስጥ መግባት ዘላቂ የሆነ ብዙ ጊዜ የሚቆይ በጣም ጥሩ ጓደኛ የምትሆን አጋር የምትሆን ከተቻለ እስከ መጨረሻው የሚዘልቅ ከተቻለ እስከ መጨረሻው የሚዘልቅ ጓደኛ ብትኖረኝ ነው ጥሩ። በዛ አይነት ሪሌሽንሽፕ ለእኔ አይነት ሰዎች ሪኮመንድ አደርጋለሁ ምክንያቱም ምን እንሆን ብቸኝነት ቆቀለን ነገር። አሁን እኔ የተናገርኩት አግብተው ለፈቱና ማግባት ለማይፈልጉ ነው። ይሄን የተናገርኩት ፐርሰናል ኦፒኒየን ነው። የሚመረጠው ግን በትክክል የሚመረጠው እንደ ሃይማኖታቸው፣ የሃይማኖት አባቶች እንደሚመክሯቸው ትዳር ቢመሰርቱ በጋብቻ ውስጥ ቢኖሩ እሱ ግን የተበለጠ፣ አንችልም እዛ ውስጥ መኖር ላሉት ነው እንጂ የመጨረሻ የሚመረጠው ግን በትዳር መኖር ነው።